ገቢ ማሰባሰቢያ የራት ፕሮግራሙ ላይ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደም፣ የክልሉ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ መስግን ጫላም፣ የክልልና የዞን ከፍተኛ መንግስት የስራ ኃላፊዎች፣ የሃይማኖት አባቶች፣ የግል ባለሀብቶችና ተጽዕኖ ፈጣሪ ግለሰቦች ተገኝተዋል። ንጭ ዓለም አቀፍ ስታዲየም ያልችለምን መንፈስ የገረሰሰ ለክልሉና ለሀገር ትልቅ ፋይዳ ያለው ስታዲየም ነው ያሉት የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ናቸው። ይህ ፕሮጀክት ከፕሮጀክቶች በላይ ፕሮጀክት ነው። በቀላሉ ፕሮጀክት ነው ብለን ልንወስደው የማንችለው ታላቅ ፕሮጀክት ነው። የመጀመሪያው ታላቅነቱ በህዝቦች መዋደድና መደጋገፍ ለዚህ አይነት ትልቅ ፕሮጀክት መስራት የሚችል እሳቤ አቅም አለን ብሎ ሰው ተነስቶ በጋራ አስበን የምናልመው የምናቅደውን እቅድ እውን ለማድረግ የሚያስችል የወንድማ ማችነትን ትርክት እውን የሚያደርግ የወንድማ ማችነት ምልክት የሆነ ፕሮጀክት ስለሆነ ፕሮጀክቱን ስናስበው የመላ የደቡብ ኢትዮጵያ ክልል ሕዝቦች ብቻ ሳይሆን እንደ ሀገር ከጫፍ ጫፍ በዚህ ፕሮጀክት አሻራይን አኑሬ ተጠናቆ የጋራ ፕሮጀክታችን እውን ሆኖ ለታለመለት ዓላማ በታቀደው ጊዜ ደርሶ የደስታ፣ የፈሽታ፣ የአንድነት ማዕከል እንዲሆን አበርክቶ ይህን ማበርከት አለብኝ ብሎ ሃይማኖት ብሔር፣ ኢኮኖሚ፣ እድሜ ሳይገድብ ሁሉም ሰው እንዲሳተፍ ጥሪ ያስተላለፈና የጋበዘ የተቀበለ ታላቅ ፕሮጀክት ስለሆነ ከፕሮጀክቶች በላይ ስንል በምክንያት ነው። አይቻልም ተብሎ የሚፈራውን እንችላለን ብለን ደፍረን የጽናት ተምሳሌት መሆናችን የሚያሳይ ፕሮጀክት ነው። ርዕሰ መስተዳድሩ አክለው የስታዲየሙ ግንባታ ከፕሮጀክትነት በዘለለም ነገን ለመገንባት የምንጠቀምበት ትልቅ መሳሪያ ነው ብለዋል። የአርባ ምንጭ ከተማ ስታዲየም ግንባታ ለክልላችን፣ ለሀገራችን በተለይ ከነበርንበት አጉል መጥፎ ዕሳቤ ከቆየንበት፣ ከቆዘምንበት የነጠላ ትርክት የሚያሻግረን እንዲሁም የወንድማማችነትን ትርክት እንድንተክል መሰረት ምጥል ታላቅ ፕሮጀክት ነው። ዛሬ የመጀመሪያው የራት ፕሮግራም አዘጋጅቶ የገቢ ለማሰባሰብና በቀጣይ ሁላችንም ባለንበት የበሰራ ወስደን ሰፊ ህዝባዊ ንቅናቄ አድርገን ይሄ ፕሮጀክት ብቻ ሳይሆን በክልላችን በአስራ ሁለቱም ዞኖች ታላላቅ ፕሮጀክቶችን ህዝብን አስተባብረን እውን እንድናደርግ ትልቅ ትምህርት የምንወስድበትና ልምድ የሚቀመርበት ፕሮጀክት ነው። በመቻቻል በአንድነት በሰላም ተምሳሌትነት ወደፊት መሄድ አለብን እንጂ የሚያስቆ የሚያቆመን እንደሌለ እውን ለማድረግ ሁሉም ሰው ባለበት እንድነሳሳ ጥሬ እናስተላልፋለሁኝ። የጋሞ ዞን ዋና አስተዳዳሪ እና የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ አብይ ኮሚቴ ሰብሳቢ የሆኑት ዶክተር ደምስ አድማሶ በበኩላቸው የስታዲየሙ ግንባታ ከተጀመረ በአጭር ጊዜ ውስጥ ከ700 ሚሊዮን ብር በላይ ከማህበረሰቡ መሰብሰቡን ጠቅሰው ግንባታው በታቀደለት ጊዜ እንዲጠናቀቅ የገቢ ማሰባሰቢያ ፕሮግራሙን አጠናክረው እንደሚቀጥሉበት ጠቅሟል። የአርባ ምንጭ ኢንተርናሽናል ስታዲየም የተለያዩ ስፖርታዊ ኩነቶችን የሚያስተናግድን ብቻ ሳይሆን ትውልዶችን የሚያነሳሳ ምልክት ለመገንባት ነው። ከዚህ ቀደም ባደረግናቸው በየደረጃው ባለው መዋቅሮች የሀብት ማሰባሰብ ዘመቻ የሕዝብ ባለቤትነት በማረጋገጥ እየተገነባ ያለውን በየማኅበራዊ መሠረት በማስጎበኘት ድጋፍ ከተሰበሰበው በዞናችን በአርባምንጭ ከተማ በክልላችን የሚገኙ ዞኖችና ከተማ አስተዳደሮች እንዲሁም በሌሎች ክልሎች የሚገኙና ከዲያስፖራው በመጀመሪያ ዓመት አንድ ነጥብ አንድ ሰባት አራት ቢሊዮን ቃል ከተገባው ሰባት መቶ አራት ሚሊዮን መሰብሰብ የተቻለ ሲሆን ለተደረገልን ድጋፍ በራስና በጋሞ ዞን አስተዳደር ስም አመሰግናለሁ። ቀጣይነት ባለው ሁኔታ ሀብት የማሰባሰብ ዘመቻ ሲቀጥል በአዲስ አበባ በክልል ከተሞችና ከሀገር ውጭ ዘመቻውን የምናደርግ ይሆናል። ዶክተር መስፍን መንዛ የአርባ ምንጭ ከተማ ከንቲባና የስታዲየም ግንባታው አብይ ኮሚቴ ምክትል ሰብሳቢ ሲሆኑ የአርባ ምንጭ ዓለም አቀፍ ስታዲየም ትውልድ ተሻጋሪ የሀገር ሀብት ነው ብለዋል። ይህ የዓለም አቀፍ ስታዲየም ግንባታ ዘር፣ ቀለም፣ ብሔር፣ ሃይማኖትን ሳይለይ ህዝቦች አሻራቸውን በማኖር ታሪክን በደማቅ ብዕራቸው እንዲጽፉ እድል የፈጠረ ከሺዎች አልፎ የሚሊዮኖች ፕሮጀክትም ሆኗል። በህብረተሰቡ ባለቤትነት እና ተሳትፎ የተጀመረው ይህ ታላቅ ፕሮጀክት ለመጪው ትውልድ ምንዳን ለማውረስ ብሎም የተሻለ የስፖርት ማዘወተሪያ ለማሻገር ነገን ታሳቢ አድርጎ የሚገነባ ስለሆነ ከከተማውና ከዞኑ ባለፈ በሀገራችን በአሁኑ ሰዓት የተሰሩ ካሉ ሜጋ ፕሮጀክቶች አንዱ ሲሆን መላው ኢትዮጵያውያንና ትውልድ ኢትዮጵያውያን እንዲሁም የልማት አጋሮቻችን እስከ ዛሬው ዕለት ድረስ ከሰባት መቶ ሚሊዮን ብር በላይ በመደገፍ የኢትዮጵያዊነት ፕሮጀክት መሆኑን በይፋ አረጋግጠዋል። እለቱ በተካሄደው የገቢ ማሰባሰቢያ የራት ፕሮግራም ከ120 ሚሊዮን ብር በላይ ገንዘብ ቃል ተገብቷል።